ሰላም ጤና ይስጥልኝ አርማች ተመልካቾቻችን፣ ጥቅምት 5 2018 ዓ.ም እለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጥ ካሳነኝ፣ እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክሮት የምጋብዛችሁ። እንግዲህ በሰዓት የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ይዣለሁ። ከተሞች በፋኖ ቁጥጥር ስር ገብተዋል። ከዚህ ጋር በተያያዘ እንደዚሁ ውጊያና አፍላ ውጊያም እየቀጠለ መሆኑን የሚያሳዩ መረጃዎችም አሉ በተለያዩ አካባቢዎች። ከዚህ ባሻገር እንደዚሁ በምስራቅ አፍሪካ የሚገኙ የሀገራትን ውስጣዊ የሰላም እና የደህንነት ሁኔታ የሚከታተሉ ተቋማትን በተመለከተ እንግዲህ በኢትዮጵያ ውስጥ ያለው ሁኔታ በተመለከተ በተለይ መቀመጫ ናይሮቢ ያደረገ አንድ ተቋም በኢትዮጵያ ውስጥ የትግል እያደረጉ የሚገኙ ድርጅቶችን በተመለከተ እንደዚሁ ትንተና ማድረጉን የሚገልጽ መረጃ አለ። ከዚህ ጋር በተያያዘ ፋኖን የኢትዮጵያና የምስራቅ አፍሪካ የወደፊት እንደዚሁ ወሳኝ ሀይል የመሆን እድሉ ሰፊ ነው የሚል እንደዚሁ መረጃ ላይ እየተመሰረተ ትንታኔ ስለመስጠቱ የሚገልጸው መረጃ አደርሳችኋለሁ። ከዚህ ባሻገር በተለያዩ አካባቢዎች ያሉ አውደ ውጊያዎችን እንዲሁም ደግሞ የግንባር መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል እናንተም እየተከታተላችሁ አብራችሁን እንድትቆይ ነው በአክብሮት የሚጋብዛችሁ። በተለይ የፋኖን አንድነት በተመለከተ በርካታ አስተያየቶችን አድርሳችኋል። ፋኖ ወደ አንድ መምጣት አለበት የሚለውን በተመለከተና በጣም በፍጥነት እየተለዋወጠ ያለውን የምስራቅ አፍሪካ ፖለቲካ በተመለከተም እንደዚሁ ብዙዎቻችሁ አስተያየቶችን አድርሳችኋል። በእጅጉ አመሰግናለሁ። በትናንትና እለት እንግዲህ በጎንደር ቀጠና የሚገኙ የፋኖ መሪዎች በጋራ ያደረጉትን ግንኙነት እና ይህም ለወደፊት ወደ አንድነት ለመምጣት ጅማሮውን በተመለከተ ብዙዎቻችሁ በዚህ በኩል ያላችሁን አድናቆት፣ እንዲሁም ደግሞ ምስጋና እያደረሳችሁ የምትገኙት በውስጥ ገጾችም እንደዚሁ ለዚህ በተለይ በተከታታይ ጥሪዎችን እንዲሁም ደግሞ አዎንታዊ ሚና ስጫውቶ የነበሩትን በማመስገን እንደዚሁ ጥሪዎችን አስተላልፋቸዋል። የተለያዩ ማህበራት በሀገር ውስጥና በውጭ የሚገኙ በተመሳሳይ እንደዚሁ ይሄ ጉዳይ መቀጠል አለበት ብለዋል። ከዚህ ባሻገር እንግዲህ ብልጽግና ላይ ይሄ ቀላል ተጽዕኖ የሚፈጥር አይደለም። እስካሁንም ድረስ የፋኑ አንድ አለመሆን ነው ተግሎ ወደ ኋላ እየጎተተ ያለው የሚለው ጉዳይ እንዳለ ሆኖ በዚህ በኩል እንግዲህ ትላንትና በግንኙነት ካደረጉት እንግዲህ የፋኖ አመራሮች የፋኖ መሪዎችን በተመለከተ ብዙዎቹ የፋኖ መሪዎች ጠዋት በነበረው ጊዜ እንግዲህ እንኳን ደስ አላቸው የሚለው መልእክቶችን አስተላልፈዋል። ከነዚህ መካከል ፋኖ ዘመነ ካሴ፣ ፋኖ ምህረት ወዳጀ ጨምሮ ሌሎቹ እንደዚሁ ከሳብ በኋላ በመግለጫ ደግሞ በወጣ ይህን አንድነቱን በተመለከተ እስክንድር ነጋ የአፋድ ሰብሳቢ ባስተላለፈው መልእክት መልካም ነገር ከሚቀር ረፍዶ ቢሆን መሆኑ ሰናይ ነው ብሏል። አብዛኞቹ የፋኖ መሪዎች በታሪክ ተጠያቂ መሆናችን ከአመን ቆይተናል ብሏል። እንግዲህ ተጠያቂ እንደሚሆኑ በታሪክ በዚሁ ሀሳባቸውን ገልጸዋል። የፋኖ አንድነት እስካሁን እውን አለመሆን የፋኖ መሪዎች በታሪክ ሲያስወቅስ የሚኖር ጥቁር ነጥብ እንደሆነ እንደዚሁ እስክንድር አንስቷል። ገሌ ነው ጥፋተኛ ገሌነው ነው ንጹህ የሳንባባል ወደፊት እያየን ባለንበት በዚህ ሰዓት የአፋድና የአፋባሃ የአመራሮች በጋራ ለመስራት በጎንደር ቀጠና በመገናኘታቸው እንኳን ደስ ያላችሁ የሚል መልእክት አስተላልፏል። በጎንደር ቀጠና የተጀመረው አንድነት ወደ አማራ አንድነት አድርጎ ከዛም መጨረሻውን ኢትዮጵያ እንዲያደርግ እንደዚሁ በአስተላልፈው መልእክት ይህንን ገልጿል። ሌሎችም እንደዚሁ ማህበራቶችም ሌሎቻቸውም ሀሳብ አስተያየቶቻችሁን እየገለጻችሁ ነው የምትገኙት። በሰዓት እንግዲህ ከያስኳቸው መረጃዎች መካከል ከላይ በመግቢያ እንዳልኩት የምስራቅ አፍሪካን የደህንነት የኃይል ወታደራዊና ግጭቶችን የሚያጠና አንድ ተቋም ውስጥ በተባባሪነት እሰራለሁ እያሉ ባለሙያ የሚከተለውን መረጃ አድርሰዋል። ለጊዜው እንግዲህ ተቋሙን እና የሚሰሩበትን መስሪያ ቤት በተባባሪነት አላሳወቁም። ሆኖም ግን በኬንያም ናይሮቢ መቀመጫውን ያደረገው ተቋም ኢትዮጵያ ውስጥ ያለውን እና የምስራቅ አፍሪካ ጉዳዮችን እየተነተነ እንደዚሁ ለዓለም አቀፍ ተቋማት ለኬንያ እንደዚሁ የደህንነትና የፖለቲካ ተቋማት የሚያቀርብ እንደሆነ ነው ለማወቅ የተቻለው። በዚህም እንግዲህ በምስራቅ አፍሪካ ኢትዮጵያን ወክሎም ጭምር ፋኖ ትልቅ ኃይል የመሆንና የመውጣት እድል እንዳለው በዚህ ተቋም ውስጥ ስለመገለጹ ተባባሪ ባለሙያው ገልጿል። ናይሮቢ ለሚገኘው ተቋም ወታደራዊ የግጭት ትንተና የሚሰራ ኢትዮጵያዊ ባለሙያ እንደሚለው ተቋሙ የምስራቅ አፍሪካ ወታደራዊ ሰላም፣ ግጭቶችን፣ የኃይል ሚዛንን ትንተና ይሰራል ብሏል። ተቋሙ ኢትዮጵያን በተመለከተ ታጥቀው የሚንቀሳቀሱ እንዲሁም ደግሞ በከተማ የሚገኙ ፖለቲከኞችን ጭምር ተቀባይነትና ተጽዕኖቸውን ይገመግማል። አቅማቸውን በተለያዩ መስፈርቶች ይለካል፣ ደረጃም ያስቀምጣል። ጠንካራና ደካማ ጎናቸውንም እንደዚሁ በመለየት እንደዚሁ ትንተናዎችን እንደሚያደርግ ነው የተገለጸው። ባለሙያው ለዝግጅት ክፍላችን እንደገለጹት እንግዲህ ህወሓት ፋኖን የኦሮሞ ነፃነት ሰራዊት የአፋር ታጣቂ ኃይሎችን የኦጋዴን ነፃነት ግንባርን ጨምሮ በኢትዮጵያ ውስጥ 13 የሚደርሱ ቡድኖች እንደዚሁ በዚህ ተቋም የትንተና ስለመሰራቱ እና የኃይል ተጽዕኖ መረጃ ተደግፎ እንደዚሁ መረጃው እየተሰራ መሆኑን ገልጿል። ህወሓትን በተመለከተ እንግዲህ በርካታ ጉዳዮች ናቸው እንግዲህ በዚህ ጥናት ውስጥ የቀረቡት። ህወሓትን በተመለከተ በአጭሩ የቀረበው ጉዳይ እንግዲህ የሀገር ውስጥ ተጽዕኖን፣ ህወሓት በሀገር ውስጥ ያለው ተጽዕኖ እንደዚሁ እየተረሳና እየተዳከመ እንደሆነና በኢትዮጵያ አይደለም በትግራይ ውስጥም ተቀባይነትና የኃይል መዳከም ተጽዕኖ የመፍጠር አቅሞ ከበፊቱ እጅግ የቀነሰ መሆኑና በተራዘመ ሁኔታ የድርጅቱ የፋይናንስ ምንጭ የዲፕሎማሲ ግንኙነት መዳከሙን ጭምር ይሄ መረጃ እያሳያል። በትግራይ ፖለቲካ ውስጥ በኃይል እና በተጽዕኖ አሁንም ቢሆን ግን ቀዳሚው ይሄው ህወሓት እንደሆነ አስቀምጧል። በኢትዮጵያ ፖለቲካ ውስጥ ግን ቶሎ አጋር ለማግኘት እንደተቸገረም እንደዚሁ ይሄ ትንተና አሳይቷል ተብሏል። ሌላው ኦነግን በተመለከተ ነው። የኦሮሞ ነጻነት ሰራዊት እየተባለ የሚጠራውና በነጃል መሮ የሚመራውን ቡድን በተመለከተም እንደዚሁ ከቀረቡ ትንተናዎች በአጭሩ የኦሮሞ ነጻነት ሰራዊት የተጽዕኖ ቦታው በኦሮሚያ ውስን አካባቢዎች እንደሆነና በምስራቅና በምስራቅ ኦሮሚያ፣ በደቡብ ኦሮሚያ እንዲሁም ደግሞ በመካከለኛው ኦሮሚያ እምብዛም የሚባል ተጽዕኖ የሌለው መሆኑ ነው እንደዚሁ የተገለጸው። ጉጂና ቦረና ከአመታት በፊት ጠንካራ ይዞታዎች የነበሩ ቦታዎችን በቅርብ ጊዜ እያጣ መምጣቱም እንደዚሁ በዚህ ትንተና ላይ ቀርቧል። በምስራቅ ሐረርጌ፣ በምዕራብ ሐረርጌ፣ በአሮሲ እና ባሌ ኤልባቡር፣ ጅማ አካባቢዎች ድርጅቱ ከእምነት ጋር በተያያዘ እንደዚሁ ተፈላጊነቱም አመኔታውም ዝቅተኛ መሆኑ ታይቷል። የድግግሞሽ እና የጭካኔ እርምጃዎችን ባሉታዊነት ስለ ድርጅቱ መነሳታቸው ነው እየተገለጸው። ያም ሆኖ በሆሩ ጉድሩ ወለጋ፣ ምስራቅ ወለጋ እና የአባይ ሸለቆን ተከትሎ እስከ ሻው አደጋማ ቦታዎች ድረስ ግን አሁንም ቀላል የማይባል ተጽዕኖ ቡድኑ እንዳለው እንደዚሁ በትንተናው ተረጋግጧል። ሌላው ፋኖን በተመለከተ የቀረበው ነው። ፋኖን በተመለከተ በወታደራዊ አቅምና ጥንካሬ በአጭር ጊዜ እድገት ስለማሳየቱ ይህንን በተለይ በአፍላ ተዋጊዎች የተሞላ መሆኑና ገና ተዋግተው ያልተሰላቹ ኃይሎችና አዳዲስ ተዋጊዎችን የያዘ ስለመሆኑ ተነስቷል። የስያሜ እና የስነ ልቦና አርበኝነት ትስስር እንደዚሁ ፈጥሮ ይህንን እየተንቀሳቀሰ እንዳለ እንደዚሁ በዚሁ ላይ ታይቷል። በቦታ ሽፋን ሲታይ አማራ ክልል ከሚባለው ባሻገር በዋና ከተማው አዲስ አበባ ጭምር ቀላል የማይባል ደጋፊ እና ጠንካራ ደጋፊ እንዳለው ስለመመላከቱ ተገልጿል። በሱዳን በኩል የትጥቅ አቅርቦት በማግኘት ራሱን በአጭር ጊዜ በማሳደግ ከአማራ ክልል ውጭ ትግራይ እንግዲህ የትኛውን አካባቢ እንደሆነ አልተገለጸም፣ በኦሮሚያ በቤንሻንጉል በማዕከላዊ በደቡብ ኢትዮጵያ በደቡብ ምዕራብ ኢትዮጵያ አካባቢዎች ጭምር ተጽዕኖዎች ያሉት እንደሆነ ነው በመረጃው የተገለጸው። በዚህ ሁኔታ በኢትዮጵያ ውስጥ እንግዲህ ግዙፍ ወሳኝ ኃይል ሆኖ የመውጣት እድሉ ሰፊ እንደሆነና ተጽዕኖም የመፍጠር እድሉ ወደፊት ሰፊ መሆኑ ተገልጿል። በተለያዩ ቦታዎች ያሉት በተለያዩ ተዋጊዎች እንደገና እንግዲህ ይህን በተመለከተ የተነሳው ተዋጊዎች ስሙን በጋራ ይጠቀማሉ እንጂ አሁንም ድርጅታዊ ቡድናዊ ወታደራዊ አንድነታቸውን እንዳላሳደጉ ግን እዚሁ ላይ እንደዚሁ በመረጃ ትንተናው ተነስቷል። ድርጅታዊ አንድነት እንደሌላቸው ሲነሳ በፋኖ በኩል ብዙ ቦታ እየሸፈነ ስርጭት ስርጭት ቢኖረውም ይሄ በአዎንታዊ ማሳያነት ቢቀርብም አንድነት የሌለውና የተበታተነ ኃይል ተብሎ ነው አሁንም እየቀረበው ይላሉ ባለሙያው። እንግዲህ ይህንን በተመለከተ ወደፊት ወደ አንድነት የሚመጣ ከሆነ እንግዲህ ከላይ የተገለጸው እድሉ ሰፊ መሆኑ ነው። እየተቀመጠው ሌሎች እንደ ሁኔታዎቹ እንደዚሁ ሌሎቹም ታጣቂዎች አስራ ሦስት የሚደርሱ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎች ያለው እንደዚሁ ትንተና እየተሰራ ነው ያላቸው ግንኙነት በተለይ ኦጋዴን ነፃነት ግንባር ከሱማሊያ፣ የቤኒሻንጉል ታጣቂዎች ከሱዳን ጭምር ያላቸው ግንኙነት ስለመነሳቱ በሌላ በኩል የዝንባሌ ትንተና በኢትዮጵያ በኩል እየቀረበ ያለ ጉዳይ ሃይማኖታዊ ግጭት ወደፊት ከባድ ስጋት ስለመሆኑም ይህን በዚህ ጥናት ውስጥ ተካቷል። በዚህም እንግዲህ በተለያዩ አካባቢዎች በተለይ በኦሮሚያና በአማራ ክልል የተለያዩ አካባቢዎች በዚህ ሁኔታ ወደፊት እንደዚህ ችግር ሊፈጥሩ የሚችሉ የታመቁ ጉዳዮች ስለመኖራቸው ለዚህም ቀጥተኛና ተዘዋዋሪ ፍላጎቶች ስለመኖራቸው ይህም ተገልጿል። በኢትዮጵያ ውስጥ ባለው አጠቃላይ ሁኔታ እንደ ቱርክ፣ ግብፅ፣ ኤርትራ፣ ሱዳን የመሳሰሉት ሀገራትም እንደዚሁ ያሏቸው ፍላጎቶችም አብረው ስለመነሳታቸው በቀጥታና በተዘዋዋሪ ጉዳይም በዚህ ጉዳይ ላይ ያላቸው ተሳትፎ ስለመነሳቱ ባለሙያው ይህንን ጨምረው ገልጸዋል። እንግዲህ የተቋሙን ስም ለመግለጽ ፈቃደኛ ያልሆኑት ባለሙያ ይህንን በመረጃና በትንተና በኢትዮጵያ ጉዳይ ባለው ጉዳይ ላይ እንደዚሁ የመረጃና ትንተና ባለሙያ ሆነው እየሰሩ መሆናቸውን ነው ያነሱት። ምናልባት ወደፊት በዚህ ደረጃ ጥናቱ ሲያልቅና በጽሁፎች ላይ የሚታተም ከሆነ ለሁሉም የሚደርስ ይሆናል። አሁን ባለው ሁኔታ ግን በዚህ ልክ እንደተገለጸ ነው። የኤርትራንም የሱዳንንም፣ እንደዚሁም ደግሞ የጅቡቲንም የሶማሊያንም የውስጥ ጉዳዮች በተመሳሳይ በዚህ መንገድ ኬንያ ናይሮቢ የሚገኝ ተቋም እያጠና እንደሆነ ለማወቅ ተችሏል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄዱ ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ የተለያዩ የንግድ ድርጅቶች ዛሬ መታሸጋቸውን ነው መረጃዎች የሚያሳዩት። ነጋዴዎች በቅርቡ አደባባይ እንወጣለን የሚል ምሬት እያሰሙ ነው። ነጋዴ ተወካዮች ከብልጽግና ባለስልጣናት ጋር ውይይት ተቀምጠዋል። ሆኖም ግን አልተግባቡም። ውጥረት አለ። በተለይ ለሚ ኩራ ተብሎ የሚጠራው ክፍለ ከተማ አዲስ አበባ ሀያት አደባባይ አካባቢ ዛሬ በርካታ የንግድ ቤቶች ታሽገዋል። እስከ ሲኤምሲ ባሉት አካባቢዎች በርካታ ቤቶች መታሸጋቸው ነው የተገለጸው። የመንግስት የጸጥታ ኃይሎች ዛሬ ማለዳ በርካታ ቤቶችን አሽገዋል። የከተማ አስተዳደሩ ቤቶችን እያሸገ የሚገኘው ለመኖሪያ በሊዝ የገዛችሁትን ቤት ሪል ስቴት እንዴት የንግድ ታደርጋላችሁ በሚል ነው ሲል ነው እንግዲህ የተገለጸው። ይህንን በተመለከተ ነጋዴዎቹ ችግር ውስጥ መግባታቸው ነው የተገለጸው። ቤቱን ወደ ንግድ አዙሩ፣ ወደ ንግድ የምታዞሩ ከሆነ የሊዝ ዋጋ ትከፍላላችሁ፣ በትንሹ 18 ሚሊዮን ብር ድረስ ትከፍላላችሁ ነጋዴዎቹ ስለመባላቸው፣ ይህንን የንግድ ቦታ ወደ መኖሪያ ቤት እንቀይራለን ካላችሁም ደግሞ ስልሳ ሺህ ብር ትከፍላላችሁ ቅጣት መባላቸው እንግዲህ ከፍተኛ ጫና ፈጥሮባቸዋል። ነጋዴዎቹ ምሬት እያሰሙ ነው የሚገኙት። ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ የነጋዴ ተወካዮች ከምክትል ከንቲባ ውስጥ ከሚኒስትሮች ድረስ ማነጋገራቸው ተገልጿል። እስካሁን ግን በቂ መልስ አልተሰጣቸውም። የነጋዴ ተወካዮች ለኢትዮ ፎከስ እንደተናገሩት በለሚኩራ ያለው ግን ከሁሉም ክፍለከተሞች በደሉ በጣም የተለየ ነው። ወደየት እንሄድ? በቅርቡ ሁሉም ነጋዴዎች እና በአዲስ አበባ የሚገኙ የሸማቾች በጋራ በመሆን ወደ አደባባይ በመውጣት ጥያቄያችን እናሰማለን የሚል እንቅስቃሴ ውስጥ ነው የሚገኙት። እንግዲህ በአዲስ አበባ ምክትል ከንቲባው ይህንን የችግር ለመፍታት ኮሚቴ አቋቁመናል ያሉ ቢሆንም እስካሁን ግን ጠብ የሚል ነገር የለም ነው የተባለው። ያው በግዴታ ከፈሉ እየተባሉ ነው። ሌላው ነሽ መልስ አዲስ ወደ አማራ ክልል እንግዲህ በተለየ መንገድ አሉታዊ ተጽዕኖ እየፈጠሩና የውሸት ፕሮፓጋንዳ እየነገሩ እያስገቧቸው ያሉትን ኃይሎች በተደጋጋሚ ስለ አማራ የውሸት ፕሮፓጋንዳ ሰርተው የላኳቸው የልዩ ኃይል የመከላከያ አባላት መሬት ላይ ያለውን ሁኔታ እውነታውን ሲረዱ ብዙዎቹ መረበሻቸውን መረጃዎች ጠቁመዋል። በዚህ ሀሳብ እየለወጡ የተሰጣቸው የተነገራቸው ስለ አማራ በስልጠና ላይ የተነገራቸው ነገርና በተለይ የፋኖ ትግል ካላማ እንዲሁም ደግሞ መሬት ላይ የሚያዩትን የሕዝቡን ጉስቁልና ሲያዩ ብዙዎቹ ስለመረበሻቸው እንግዲህ ወደ ፋኖ የተቀላቀሉ የኦሮሚያ የኦሮሞ ተወላጅ የሆኑ የጸጥታ አባላት ገልጸዋል። በተለይ ይህንን በተመለከተ ከአማራ ጋር በተለይ ብዙ ጊዜ በስነ ልቦናም በጉርብትናም አብረው ያልኖሩት ሩቅ ከሚባሉ እንደ ጉጅ እና ቦረና፣ አረሲ ቆላማ አካባቢዎችን ነው ኃይል መልምለው እያሰለጠኑ ያሉት። ወለጋ፣ ሸዋ፣ ጅማ አካባቢ አብሮ የኖረው ግን ከሚነግሩት ይልቅ የሚያየውን ስለሚያምን እሱ ብዙም አይቀበላቸውም። እነሱ ግን ለዚህ ጉዳይ በሚል ከሩቅ ቦታዎች ኃይል እያመጡ ያሰለጥናሉ። በወለጋ በነበረው የአማራ ጭፍጨፋ የትኛው አካባቢ የኦሮሞ ተወላጅ የልዩ ኃይል አባል ይህንን እንደፈጸመላቸው ግምገማ ስለመውሰዳቸው እንደዚሁ የመረጃ ምንጮቹ ገልጸዋል። ሌላው ብልጽግና ያለ ፍቃድ ደመወዝን መቁረጥን በተመለከተ ነው። በተለያዩ የአገሪቱ አካባቢዎች በሚገኙ የመንግስት ሰራተኞች ላይ ብልጽግና ያለ ሰራተኞቹ ፈቃድ ደመወዝ እየቆረጠ ነው። ይሄ ጉዳይ እንግዲህ ባለፈው በተለይ በሲዳማ ክልል በአራት ወረዳዎች በአራት ከተማ አስተዳደሮች ተቃውሞ አስነስቶ ነበር። መምህራን ስራ አቁመው እንደነበር ይታወቃል። አሁንም ጉዳዩ አሳሳቢ መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አሳውቋል። ተቋሙ ደሞዛቸው የሚቆረጥባቸው ሰራተኞች ጉዳይ አሳሳቢ ደረጃ ላይ ደርሷል፣ በተለይ በሲዳማ ክልል፣ በደቡብ ምዕራብ ኢትዮጵያ እንዲሁም ደግሞ በማእከላዊ ኢትዮጵያ መምህራን፣ የጤና ባለሙያዎች፣ የግብርና ባለሙያዎች እንዲሁም ሌሎች የመንግስት ሰራተኞች ደሞዛቸው ያለ ፍቃዳቸው በብልጽግና ባለስልጣናት ይቆረጣል ብሏል። ይሄን እንግዲህ ያለ ፍቃድ የሚቆረጠው ደሞዝ መቆም እንዳለበት ነው ተቋሙ የገለጸው። የሰራተኞችን ደሞዝ ለመቁረጥ ሰራተኞቹ በጽሁፍ በማመልከቻ መስማማታቸውን ወይም ደግሞ የፍርድ ቤት ትእዛዝና ውሳኔ ያስፈልጋል ህግና መመሪያዎችን ተከትሎ ነው፣ ደመወዝ ሊቆረጥ የሚገባው። ከዛ ውጭ የሚደረገው ደመወዝ መቁረጥ ተገቢነት የለውም ሲል እንደዚሁ አስተያየት ሰጥቷል። ወደ ግንባር መረጃዎች እሄዳለሁ። ከዛ ጋር በተያያዘ ባለማጣ ከተማ የህወሓት ታጣቂዎች የተመለከተ መረጃ አስከትላለሁ። ባለማጣ ከተማ የህወሓት ታጣቂዎች እንደዚሁ የሰልፍ ማድረጋቸው ነው የተገለጸው። በትግራይ እንግዲህ ህወሓት ታጣቂዎች አመጽ ተስፋፍቶ አለማጣ ድረስ ደርሷል። ታጣቂዎቹ የቡድንና የነፍስ ወከፍ መሳሪያዎችን በመያዝ ከተማውን ሲዞሩ እንደነበር የመረጃ ምንጮቹ ገልጸዋል። በተለያዩ የትግራይ አካባቢዎች እንግዲህ የተቀጣጠሉ የታጣቂዎችን አመፅ በተመለከተ ተከታታይ መረጃዎች እንደሚያሳዩት ታጣቂዎቹ የደመወዝ ክፍያ እና የጥቅማ ጥቅም ጉዳዮችን እያነሱ ነው ጥያቄ እያቀረቡ የሚገኙት ከመቀሌ በስተ ስሜን በሚገኙት የወሩ አካባቢዎች፣ በስተደቡብ በሚገኙት እንደዚሁ አካባቢዎች እና መቀሌ ከተማን ጨምሮ ዛሬ ባለማጣ ታጣቂዎቹ እንቅስቃሴ ተቃውሞ እያደረጉ ጠዋት እንደውም መንገድ ዘግተው ነበር። በእርግጥ መንገዱ ከሳብ በኋላ ተከፍተዋል። ከዚህ ጋር በተያያዘ እንግዲህ ታጣቂዎቹ እነማናቸው የሚገፏቸው የሚለውን በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። ታጣቂዎቹ መሰረታዊ ጥያቄዎች አሏቸው፣ እየጠየቋቸው ያሏቸው የጥቅማ ጥቅም ጥያቄዎች አሉ። እነዚህን ግን ለፖለቲካ የኃይል ሚዛን ማስጠበቂያ የሚያደርጉ አካላት አሉ ነው ያሉት። አንደኛው የሕወሓት ውስጥ ያለው በተለይ የነሞንጆሪኖ ቡድን ታጣቂዎቹን የየገፋፋ በዚህ ውስጥ የግንባር አዛዦች የሚባሉት እነ ጀነራል ምግበ እነ ጀነራል ዮሐንስ እነ ጀነራል ኃይለሥላሴን ጨምሮ እነ ጀነራል ፈሳሃ ይገኙበታል። የግንባር አዛዦቹ እነዚህ ጀነራል ታደሰ ወረደ ከፌደራል መንግስት ጋር በመነጋገር የታጣቂዎቹን ጥያቄ መብትና ጥቅም አላስከበረም፣ ስለዚህ ይሄ ጫና ተፈጥሮበት ከስልጣን መወገድ አለበት በሚል ስልጣኑን ለመንጠቅ ጫና እንደረግ የሚደረግ ስሌት እንደሆነ የሚገልጹ አሉ። በሌላ በኩል በፌዴራል መንግስቱ እና በንጌታቸው ቡድን በኩል ትጥቅ መፍታቱ ህወሀት በኃይል በማስቆሙ ታጣቂዎቹ ትጥቅ እንፍታ እያሉ እየጠየቁ ነው በሚል ለአፍሪካ ህብረት እና ለሌሎቹ ዓለም አቀፍ ተቋማት ለማሳየት ታጣቂዎቹ ትጥቅ እንፍታ እያሉ አደባባይ እየወጡ ህወሀት ትጥቅ መፍታቱን በመቃወሙ ይኸው ውስጣዊ ተቃውሞ ገጥሞታል የሚለውን ለማሳየት ነው የሚል አለ። ሶስተኛው አንድ የትግራይ ጀኔራል ሰሞኑን አንድ ልጁ በአስገድዶ መድፈርና ግድያ ታስሮ ይገኛል። አስገዶ ከደፈረ በኋላ ሰው ያው አስገዶ መድፈር ከፈጸመ በኋላ በሴቷ ላይ ግድያ ፈጽሟል። ይህንን ተከትሎ አሁን በስር ላይ ነው የሚገኘው። የዚህ ጀነራል እንግዲህ ለዚህ ጉዳይ ልጁን ለማስፈታት በሚል ለተወሰኑ ታጣቂዎች ይህንን ጥያቄ እንዲያቀርቡ የብሶት ጥያቄውን እንደዚህ ጉዳይ ለማስፈታት ልጁን ተጠቅሞበታል የሚለውም እንደዚሁ አስተያየቶች አሉ። እንግዲህ በመሰረታዊነት የትግራይ ታጣቂዎች እንግዲህ በሚገኙበት የተለያዩ አካባቢዎች እያደረጉ ያሉትን አመፅ ተከትሎ ለውይይት ስለመጠራታቸው እንደዚሁ ተነግሯል። በአንዳንድ አካባቢዎች ታጣቂዎቹን በየግንባሩ የሚገኙ ወታደራዊ አዛዦች እንዲያወያዩቸው ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘ እንግዲህ በተለያዩ አካባቢዎች እንደዚሁ አሁን ከጥቅማጥቅም ከደሞዝ ጋር ያለው ጥያቄ ቀጥሏል። ወደ ሌላ መረጃ ሲሄድ ወደ አዴት ቀጠና የሚወስደን መረጃ ነው የማስከትለው በአዴት ቀጠና በተለያዩ ግንባሮች ለቅኝት የወጣ የመንግስት ኃይል ጋር የደፈጣ ጥቃት ተፈጽ ለቅኝት በወጣ የመንግስት ኃይል ላይ የደፈጣ ጥቃት መፈጸሙን የሚገልጽ መረጃ ነው። ከአዴት ወደ ገረገራ ሲንቀሳቀስ በነበረ የመንግስት ኃይል ላይ ጉርጃባር ተብሎ በሚጠራ ሸለቋማ አካባቢ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት የደረሰው ጉዳት በዝርዝር አልታወቀም። በዚሁ ቀጠና ስምንት የመከላከያና የሚሊሻ አባላት ትጥቃቸውን ይዘው የተወሰኑት ደግሞ ባዷቸው በፍቃደኝነት ወደ ፋኖ ስለመንቀሳቀሳቸው ሲገለጽ፣ ዜንጋስ እና በሁለተኛ ደረጃ ትምህርት ቤት በኩልም የነበረ የመንግስት ኃይል እንቅስቃሴ ከሰዓት በኋላ ወደ ከተማው ተመልሷል ነው የተባለው። ከዚህ ባሻገር በማዕከላዊ ጎንደር እንደዚሁ ጠዋት ጀምሮ ይደረግ የነበረ ውጊያ እንደቀጠለ ነው። በተለይ በዚህ ከደልጊ ቀጠና የፋኖ መሪዎች በዚህ ቀጠና ለአንድነት መሰብሰባቸውን ተከትሎ ይህንን መረጃ መሰረት አድርጎ መንግስት ከሁለት የተለያዩ አቅጣጫዎች ግዙፍ ኃይል ወደ አካባቢው ማስጠጋትና ሌሊት ከበባ ለማድረግ መሞከሩን ተከትሎ ፋኖም ከከበባ ለመውጣትና የአፀፋ ምላሽ ለመስጠት በሚል ነው ውጊያ እየተደረገ ያለው። በደልጊ ቀጠና በሁለት አቅጣጫ ሌሊት የጀመረው ከባድ ውጊያ እስካሁን ድረስ እንደቀጠለ ነው። ከደልጊ፣ ቸባ፣ አጸደ ማርያም፣ ድኩላ፣ አርባ፣ በግመንክር ተብሎ የሚጠሩት አካባቢዎች እየሸፈነ ውጊያ ነው እየተደረገ ያለው በሁለቱም በኩል ጉዳቶች እንዳሉ ነው ለማወቅ የተቻለው። የጉዳት መጠኑ ይለያይ እንጂ በአጸደ ማርያም የመጣው የመንግስት ኃይል ብርቱ ጉዳት አስተናግዷል። ከበባ ጥሶ ለመውጣት ብርቱ ፍልሚያ እያደረገ ያለው ፋኖም ራሱን እየተከላከለ የአጸፋ ምላሽ እየሰጠ ነው የሚገኘው። ከሰዓት በኋላ ትናንትና ሁለቱ የፋኖ መሪዎች ከተገናኙ በኋላ በስምምነቱ መሰረት የአማራ ፋኖ ብሔራዊ ኃይል በቋራ ቀጠና የሚገኙ በዚሁ በሻውራ ቀጠና የሚገኙ በጌምድር ክፍለ ጦር ሽፋን በመስጠት የጋራ ዘመቻ ከሰዓት በኋላ ስለማድረጋቸው ነው ለማወቅ የተቻለው። እንግዲህ ከስምምነቱ በኋላ እንደ መጀመሪያ የጋራ ዘመቻ የሚታይ ነው። ሌላው መረጃችን እንደዚሁ ወደ ምዕራብ ወሎ ቀጠናዎች የሚወስደን መረጃ ነው። በምዕራብ ወሎ ፋኖ ከተማ ተቆጣጥሯል። ፋኖ በቦረና ወረዳ መካነ ሰላም አቅራቢያ የምትገኘውን ገነቴ ከተማን ዛሬ ረፋድ መቆጣጠሩ ነው ለማወቅ የተቻለው። በተመሳሳይ በሀብሩ ወረዳ ሰሜን ወሎ እንደዚሁ የጊራና ከተማን ፋኖ መቆጣጠሩ ይታወቃል። በዚህ መከላከያ ለቆ ወጥቶ ነው ገነቴ ከተማን ፋኖ ሲቆጣጠር፣ የብልጽግና ባለስልጣናትና የመንግስት የጸጥታ ኃይል ወደ አቀስታ ለጋምቦ መሸሻቸውን ነው ለማወቅ የተቻለው። አቀስታ ጊምባ ለጋምቦ ጨምሮ መካነ ሰላም የሚገኝ የብልጽግና ባለስልጣናት ከባለፈው መስከረም 14 ቀን ጀምሮ ውሎና ዳራቸው በወታደራዊ ካምፕ ውስጥ እንደሆነ ነው ለማወቅ እየተቻለው እንግዲህ በአካባቢ ያለውን ውጊያ ተከትሎ ነው መካነ ሰላም ባለፈው ሁለት ሳምንት ሁለት ጊዜ በፋኖ ተይዞ መለቀቁ ተከትሎ በአካባቢው የጸጥታ ባለስልጣናት ላይ ጉዳት ደርሷል ከዛ በኋላ ሁሉም የብልጽግና ባለስልጣናት ካምፕ ውስጥ ከመከላከያ ጋር ነው ያሉት ነው የተባለው በዚሁ በምዕራብ ወሎ ጃማ ደጎሎ ከተማ በአድማ ብተናና በሚሊሻ ካምፕ ላይም ድንገተኛ ጥቃት ተፈጽሟል። ለመንገድ ግንባታ ቻይና ይጠቀምበት የነበረው ካምፕ አሁን አድማ ብተናና ሚሊሻ በወታደራዊ ካምፕነት ይጠቀምበታል። ባለፈው ከቀይ አፈርና ከፋጅ ተብሎ ከሚጠሩት አካባቢዎች የመጣው የአድማ ብተናና የሚሊሻ አባል እዚህ ከተማውን ለመጠበቅ በሚል በዚህ ካምፕ ላይ ነበር የሚገኘው። ዛሬ በዚህ ካምፕ ላይ ነው እንግዲህ ጥቃት የተፈጸመው። ደጎሎ ከተማን ለመጠበቅ በነበረው እንግዲህ በሰፍሮ በሚገኘው የአድማ ብተናና የሚሊሻ ካምፕ ላይ በተፈጸመው ጥቃት የደረሰው ጉዳት በዝርዝር አልታወቀም። ከሁለት ሳምንት በፊት የወረዳው የጸጥታ ኃላፊ ኮሎኔል በለጠ በፋኖ ውጊያ ከተገደለ በኋላ የብልጽግና ባለስልጣናት እንግዲህ ስጋት ላይ ነው የሰነበቱት። ከዚህ በዚህ ምክንያት እንግዲህ ከሸዋ በተለይ መራቤቴና እንሳሮ ቀጠና ወደ አካባቢው በካራምሽግ በኩል ተጨማሪ ኃይል ወደ ከለላ ወረኤሉ ጃማ እየተንቀሳቀሰ ነው የሚገኘው። ይሄ የኃይል ጭማሪና እንቅስቃሴ ተደረገ ባለበት በዚህ ቀጠና የአማራ ፋኖ ብሔራዊ ኃይል ደቡብ ዝ ቀጠና አጼ ዘራ ያቆብ ኮር የተለያዩ ክፍለ ጦሮች እና ሻለቃዎች ውጊያዎች እያደረጉ መሆናቸው ይታወቃል። በነገራችን ላይ ከአመታት በፊት ቻይና በተለያዩ አካባቢዎች ለመንገድ ስራ፣ ለትልልቅ ፕሮጀክቶች ግንባታዎች የገነባቸው ተቋማት ያኔ ለመንገድ ስራና ለሌላ አሁን እያገለገሉ ያሉት ለወታደራዊ ተቋምነት ነው። እነዚህ ቻይና የግንባታ ካምፖች አልበቃ ብለውም ብዙ ትምህርት ቤቶች የጤና ተቋማትም ወታደራዊ ካምፖች ሆነው ነው የሚገኙት። እንግዲህ በዚህ መሀል የግንባታ ፕሮጀክት ካምፖች ለወታደራዊ አገልግሎት እየዋሉ ባለበት ሁኔታ አብዛኛው የሀገሪቱ ሀብት ለወታደራዊ አገልግሎት እና ለጦርነት እየወጣ ባለበት ሰዓት ልማት አምጥተናል የሚለው ጉዳይ ሁልጊዜም አነጋጋሪ ነው። እናንተም በየአካባቢያችሁ የቻይና ካምፖችን፣ ትምህርት ቤቶችን፣ የጤና ተቋማትን እንዲሁም ደግሞ ከዚህ ባሻገር ማህበራትን ጨምሮ የመንግስት ኃይሎች በወታደር ካምፕነት የሚጠቀሙባቸውም እንዲሁም ደግሞ በገጠራማ አካባቢ ደግሞ በፋኖ ይዟቸዋል የተባሉ ትምህርት ቤቶች ካሉ እነሱን በተመለከተ አስተያየቶችን ብታደርሱ ማህበራዊ አገልግሎቶችን ከወታደራዊ አገልግሎት ከመጠቀም አንጻር ያለው በአስተያየት የሚቀርብ ይሆናል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ